ወደዚህ ነገር ውስጥ እንድገባ ያደረገቻት ኢንተርቪ ስትደረግ ሁሉ አይቻሉም እ እናት ባትወዳት ባታከብራት አናግረው ሚታድግ አካውንት ፌመስ የሆነ አካውንት የላትም። እናት ግን ከስድስት በላይ አካውንት አላት፣ ከስድስት በላይ አካውንቶች አሏት። መልስ ይሆናል አካውንት አላት ወይ ብለህ እየጠየቅ ያለው ያ ዜዴ ትላንት ስድስት አካውንት ቢኖራት ስድስት አካውንት አላት አንተ እኔ ቆይ ቆይ ቆይ እኔ ልጁ ጋር ብዙም ስምምነት የለኝም ችግር የለውም በሌላ ውይይት ከሆነ ውይይት ነው ስርዓት ያለው ውይይት ግን አንተች እናቴቱ ጋር ጣልተህ አንተ ነገ ሚስት ትሆነኛለ ይብለና ለእናቱ ያልሆነች ለአንተ ትሆነኛለ ብለ ታስባለህ ይህን ጥያቄ መልስልኝ ጆከር ምን መሰለህ ገብተህ ሁሉም ነገር እስካላወቅከው ድረስ ምንም ነገር ሊገባ አይችል። በደንብ ግባበት፣ እስኪ ወንድሜ። ገብተህ የሚባለውን በድላታለህ፣ አስቀይማታለህ። እናት ናት እያልኩ እናት ናት። እናትህን አንተ ምንም ቢሆን ትጠላታለህ? እናት ደግሞ እንደዚህ የከፋ የመረረ ነገር እንደውም እኔን ትፈልገኛለህ የሚል ሪከርድ ተቆርጦ ነው ያየሁት ከአንተ አንድ ለአንተ እናትን ቢሆን የምታደርግ አትናደድም። እህትን አትገላትም። እህቴ ለራሱ ባለፈው የሆነ ልጅ ያፍቀረው ኬ ብለን ምንድነው? አዲስ አደለም እኮ ለመፍታት ችግሩን ትፈልጋል የሬዚንግ አካውንት ኢንስታግራም ልስት ገባህ። በሙሉ ኢንፎርሜሽን ያለው ከሰው ሀያ አንድ ዓመት ሙሉ ያለውን በሙሉ አውጥታት ስጠ። እናትየውም ደውላ አነጋግራት። ከዛ ደግሞ የእናትየውን እህቶቿን፣ ወንድሞቿን አሜሪካ ላይ ያሉ በሙሉ ሰዎችን አገኛቸው። ከዛ መልሱ በደንብ ይገባል። አሁንም ያሉት እናቷን አታዋራት፣ ችግር የለውም እናቷን፣ ዛሬም ነገም፣ እናቷን ሁልጊዜም ይነግራታሉ። ብዙ ብዙ ነገሮች ጽፍ፣ ኢንስታግራም ምናምን ላይ ምንም ነገር መጥፎ እንዳታወሪያት እናትሽ፣ እናትሽ ነች ሁልጊዜ ይህ እናትቅደው እንዴ ገባህ? ይሄ ደግሞ ትናንትና እንድናደርግ ያደረገኝ ደሞ ብዙ ነገር ስለሰማሁ ከሊንዳ ወልደዋል እና እህቱን ደፍሮን የመጣው ሊቢያ ስንት ሴቶች አብላሽተዋል፣ ወልደዋል፣ ወረቀት የለውም ካምፕ እንደዚህ ብዙ ነገር ሲሆን ዝም ለዚ ነገር ዝም ያልኩት አሁን ምንም ነገር ማውራት አልፈልግም። ስለዚህ ነገር ግን ከሶሻል ሚዲያ ላይ ወታችን ለማውራት መፍትሄን ለመፈለግ ያክል ያ እንዴ ጥንባጋሚ ኮብለኛለች ላምጣለህ እኔ አሁን እናንተ አንተ ጋር የተጣላችሁበት ምክንያቱ አንተን አታገባም ብላ ነው ልጅ ክምር ማለት አይደለም እኔ እኔ አሞራ እኔ ግልጽ ነው ችግር አንተን አታገባም ብላ ነው ወይስ አንተ ጋር በፊትም ተበደላታል ጥያቄ እሱ ነው እኔ ጥያቄ ጥያቄ አሁን እኛ ሁለታችሁም እንድትገፉ ተወዳታለ ታፈቅራታለህ፣ ብትጋቡ፣ እኛ ፍቅር መካከል ማንም ሳይ ተጋቡ። እናቲቱም ሚዲያ ላይ አምጥተዋታል። ተስማምቶ፣ ወደ ስምምነት መጥቶ እንድትጋቡ ነው እኛ የምንፈልገው። ግን መጀመሪያ እኔ ልጠይቅ የፈለግኩ ነገር ከአንተ በፊት ትበድላት ነበር ነግርሃለች አንተ ከመገናኘት በፊት ወይስ? አንተን አታገባም ብላ ነው ይህን ሁሉ ነገር ጸብ። እንዲያውም ክንገር ከኔ ጋር ከተዋወቀች በኋላ ነው እና ከሌዚ ጋር ላይክ ትንሽ ረጋ እያለች መጣች። ምክንያቱም ይሄ ልጅ ያወጣዋል ምናምን ብላ ስለምፈራ ነው መሰለኝ። ብዙ እንትን አታረጋት። ማርያምን የድሮውን ብታይ በጣም ነው የሚዘገን ነው። እናቴቱም እኔ እንደዚህ አይነት አይቼ አላውቅም በህይወቴ ሙሉ ማለት ወንድሜ ግን ከባድ ነው እኮ። ያ እኔ ጆከር ማንም ሰው አልፈርድም። ሶሻል ሚዲያ ተገባ ምንም ነገር ሰው ስለማያቅ ቢሰድበኝም በኝም ቢለኝ ምንም ነገር ለማንም ሰው አልፈርድ ማንም አይሰድብም። ይህ እኮ እንትን የሆነ ነገር ነው። እኛ በነገራችን ላይ ምንም ስድብ አይደለም፣ ምንም ያየው ነው። ልንገርሽ፣ ከዛ በኋላ ልንገርህ፣ ትልቁ ጸብ መንጣው ልንገርህ፣ ከዲዚ ጋር እኔ ፒዩር አማራ ነኝ አንቺ ደግሞ አማራን ታገቢው ትግርኛ ሰዎችን አልወድም። ይሄ ነው ትልቁ ጽሁ ያመጣው። ይህም አትክድም፣ እሷን ቮይስም አለ ላሰማህ ይችላሉ። ገባህ? አማራን አንቺ ትግሬ አታገቢም ብላት ነው የተጣሉት። ልንገርህ ስማ፣ ነገች ሴትዮ አላቅም፣ ላይቃማሽ ልትሆን ስለምችል ምንም ነገር ላወጣ አልፈልግም። የሚሰማን ነገር ሶሻል ሜዲያ ላይ ብዙ ነገሮች አሉ። ገባህ? እኔ እያልኩ ያለውት ነገር አዳምጠኝ እሱ ፍቅራችሁ ነው። ልጅቷ መብቷ ነው። ይሄ ከሌላ አታገቢም ከሌላ ታ በዚህ ነገር እኔ ማልስ ማንባ ያ ሳይሆን እኔ አሁን እየጠየቅኩ ያለሁት ነገር፣ አንደኛ ነገር እናት ናት። አንተ ጋር ከመገናኘታችሁ በፊት ትበድላት ነበር፣ እሷን ትገፋት ነበር። እንዲ እየሰማኝ አይደለም። እንዲ ችግር እኮ ልመጣልህ ነው። አንተ ጋር ከመገናኘታችሁ በፊት ትበድላት ነበር ትገፋት ነበር። ያንን ነገር ልጅቷ ከእኔ በፊት በማለት ብቻ አቋር የለም። አሁን እኮ እሱ ተናገረ ሚዲያ ላይ። ከዚህ በላይ ስድብ አይደለም፣ ተሰድባለች። ማርያም፣ እኒ በህይወቴ በመጥፎ ነገር እንደ ሀበሻ አስቀባጫ ሰው ሲሞት ብቻ ነው ከሌ የሚለው ሰው በህይወት እያለ ፍትህ አይልም። ማርያምን እቺ ነገ አንድ ነገር ልጅ ብትሆን አውቃለሁ ሁሉም ሰው የዲዚን ፕሮፋይል አድርጎ ፍትህ ለዲዚ እንደሚል እናቴ ትሙት እያልኩ ነው፣ ገባህ? ስላልሞተች ነው እንጂ በቁም ሙታለች፣ ልጇ ግን ህይወቷ ስላላለፈ ብቻ ነው። አንድ ሰው ደግሞ እስካለ ድረስ ነውነት ከአንተ ጋር ነን ማለት ያለብህ፣ ከሞተማ ሞት ነው፣ ሰው እሱ ጋር አብረህ አትሞትም አንዴ፣ ቴሌ አሁን በውስጥ ፍልሻለሁ በዛኛው አካውንቴ ቴሌግራም ላይ ሀይበኝ በይ። እንግዲህ እናት ወልዳ እያሳደገች ወይም ለሰው ልሸጣት ነው ወይ የከፋ ነገር ምን ልታደርጋት ነው? ይሄ ነገር እኔ አልገባኝም። ግን እናት እኔ እስከማቀው እናት አታገቢ ይመከልን ካለች እናቷን አንተ በሌላ መንገድ ለማ ወደ ሚዲያ እንዳትመጣ በሌላ መንገድ ለማሳመን መሞከር ነበረብህ። አሌክስ አሁን ማለት ነው አሁን አሌክስ፣ ቆይ እነ ቤት አሉ እነ ጆኮር እነ ጉቹ እነ ዲቦራ እዚህ እንዳለ ሁሉ አለ። ከመረረህ ማለት ነው ከመረረህ ሁሉ ሚስጥሩን አውጣው፣ አደባባይ ላይ አውጣው፣ መብርሃን አውጣው። ከራስ በላይ ነፋስ። አንተ ልጅቷን ትወዳታለህ፣ ታፈቅራታለህ። ልጅቷ ያለችበትም አንተና ልጅቷ እናቷ ነው የምታውቁ፣ ሌላ ሰው እዚህ ሶሻል ሚዲያ እናስተውለች። አሁን ያከብራት፣ አሁን እናት ናት፣ እናት ናት እንደዛ ከሆነ እንደዛ ካወራሽ እንደዛ ካወራሽ ዜድ ወጣለች ቆይሽ፣ ሁላችሁም እናቲቱ ወጣለች አይደል ወጣ ተሰድባለች። ያለውን ነገር ተነ እናት እኔ እስከማምነው ድረስ እናት እናት ናት። ከአንተ በፊት አንተን አታገባም በሚለው ምክንያት ሳይሆን ከአንተ በፊት ልጅቷን የምትበድላ ከሆነ እኛም ሚዲያ ላይ ለልጅቱ ድምፅ እንሆናታል። ያንን መረጃ አምጣልን። ብዙ አልሄድልም ልንገርህ አዳምጠኝ አሞራው እኔ አዳምጠኝ። ከአንተ በፊት ልጅቷን ተጽዕኖ እያሳደረችባት በተለያየ ነገር ትምህርት እንዳታ አሁን እሷ ስትናገር የሰማ ነው፣ ትምህርት አቁማለች። እንደዚህ እኔ አታገቢም ብያታለሁ። ይህን ሁሉ ነገር ስትናገር አንተ ጋ ወደ ጋብቻና ወደ ፍቅር ከመግባታችሁ በፊት ያለን ነገር ካለ አውጣው እንስመው። አንተ ጋ ግን አታገቢም ብላችሁ ሰጣገባ በገባችሁበት ነገር እሱ ነገር ለእኛ ለሚዲያም አሳማኝ አይሆንም። ምን መሰለህ ጆከር እኔ እኮ ሰው እንዲያምነኝ ምናምን እንዲወጣ እኮ አልፈልግም ገባ ነገር ያታሉ ተበድላታለች ብለን እኮ እኛ ምንድና ምን ወታል እኮ ምንም ይሄ የሚያሳፍር ነገር የሚያሸማቅቅ ነገር የለም በቃ ኦኬ ስማ እንጂ እንዴ ካልሰማን እንዴት አድርገን እየሰማሁ ነው ኮመንት ላይ አንደኛ ነገር ሜላትን አምጧት እዚህ ሀገር ሜላት የጀርመን ሳትሆን ሜላት ዩኬን አምጧት ኦኬ ሜላት የጀርመኗን እኛ ጋር ምጣት። እሷ ያለችው ሜል ያለችዋን አምጧት። ከማንም በላይ እሷ ታውቃለች። ገባህ? ከማንም በላይ ማለት ነው። ኢቨን አንድ ነገር ስት ኢትዮጵያ ውስጥ እያለች ልጅቷ እና እኔ ማርያምን ማለት ነው። ሌላ ገር አገር አይመልሰኝ ማለት ነው። ማርያምን በአንድ ቀን በቀን ሙሉ አንድ ጊዜ ነው የምትበላው፣ 11 ሰዓት ማለት ነው። ለምን ገንዘብ ትሰራለች? አይደል እንዴ? ባንክ የራሷ ጌም ትጫወታለች። ሊንገር ሌላው ቢቀር በሙሉ ሲወጣ ሲወጣ በጣም መጥፎ ነው። እናትዩ በጣም ትጎዳለች ነው ዲፖርት ታደረግ ትችላለች፣ ወርቀቷን ልትነጠቅ ትችላለች። ብዙ ስለማውራት ስለማልፈልግ መስሎ እናት ነች፣ ትሳሳት ትችላለች። ነገር ይቅርታም ትጠይቃለች። ገባህ? ጥሩ ነው፣ እንደዚህ ይሻላል። ጆከር ማርያምነብዙ አይቻሉ ሶሻል ሚዲያ ላይ እንደዚህ ያጋጥማል፣ እና ችግር የለውም። እኔ እኮ ዛሬ አንተ ትግሬ ነህ አንተ አጋሜ ምናምን ብላኝ ምንም ችግር የለው። አሁን ነኝ ምንም ማፍርበት ነገር አለ። ገባህ? ኢቨን ለራሱ ግን ኦኬ፣ መጥተህ ውሸት አምነህ ትበለኝ እና ኢትዮጵያ ውስጥ የሰራቸውን በሙሉ ፕሮሞሽን ቲክታክ ውስጥ የምታገኘው ፕሮሞሽን አንድ ብር አላገኘችውም ልጅቷ ኢቭን የሚግብ መቢያውን ለራሱ እኛ ብር እንላክልሽ ብለናት ኢትዮጵያ ውስጥ እያለች በምን አድርጌ ልቀበለው ያለች ጊዜ ነው። ያሳዘነች ሚላለች ከማንም በላይ ሚሊ ስኪን ጠይቃት። እኔ ወርጃታለሁ ማለት ዘማን ገር አብረን እንድኖር አይደለም እኔ አንድ ነገር እንፈልገው ታውቃለህ። ማርያምን ከዚች እናት እየሆነቸው ኦፍኮርስ አውቃለሁ ግን እቺ ልጅ የራሷን ህይወት መምራት እፈልጋለሁ፣ የራሷን ህይወት ምርታ ለማየት እፈልጋለሁ። ከእሷ ቤት ወጥታ ማለት ነው። ገባህ? የራሷን ትምህርት ስራ ህይወት ምርታ ማየት እፈልጋለሁ። ብትሆንም ባትሆንም ገባህ? መልሰሽ ታስገብኛለች እንዴ? ታጣፓ ድርጎ ማለት ነው። ግን እኔ ማለት ነው አሞራው፣ ጥያቄ ያለ ለአንተ ማለት እስከዛሬ እንዴት ነው እንደዚህ የምግብ እስከምትቸገር በቀን አንዴ እስክትበላ ድረስ ከሆነ የነበረው ነገር ሚዲያም ላይ ስትመጣ እኛም ስናያት የነበራት የመጀመሪያ ድባብ በጣም ደስ የሚል በጣም የሚያመር ደስ የሚል ነገር ነበረ። ዚ ላይ ስናየ ነበ እስከ ዛሬ ስ እንዴት ነች? ይሄ ሁላ ችግር ከነበረ ማለት ነው አላቅም ሊኖር ይችላል ላይኖር ይችላል አላቅም ግን እስከ ዛሬ እንዴት ደስተኛ ሆና ነው የምናያት? እስከ ዛሬ ነበራት ድባብ በጣም ደስ የሚል ተጫዋች፣ ሳቂታ፣ ጥሩ ነገር ያላት ልጅ ነች። መልካም ነገሯን ነው እንደውም በጣም ጨዋ ቤተሰብ ግርማ ላምትባል ቤተሰብ እንዳሳደጋት የሚያሳይ ጥሩ ኢትዮጵያዊ ድባብ ያላት እናት እንዳሳደገቻት የሚያ ኢቨን እኛ ላይ የማይታይ ነገር ነው። ውጭ ሀገር ላይ አድጋ ከሌላ ዜጋ የተወለደች ልጅ በጣም ሙሉ ኢትዮጵያዊነትን የሚያስብ ስነስርዓት ያለው ነገር ስናይባት የኖረች ልጅ ነች እና እስከ ዛሬ በቀን እንግዲህ አንዴ የበላችሁ ምናምን ስላልክ፣ ክሪል ማድረግ ስለፈለግ ነው። ሀው ከም አሉኑ ተረድተኸኛል። አንድ ጊዜ የሆነ ጥብ ላይ ደርሰን ነበር። ጉቺ እና የማን ድምፅ ያዘጋነ የሌ ሚዩት አርጊ። በሁለት ስልክ ገብተሽ ነው ድቦራ እና የሆነ ላይ ትንሽ ጸብ ደርሶ ነበር እና ቪዲዮዎች አሉ ከዴዚ ጋር ሙሉ ማስረጃ የሚያሳይ ማለት ነው። እና እኔ ላኪሊግ ስላል ዚ አልክል ማለች፣ ምክንያቱም አንድ ጊዜ ትናደዳለው ወይ ትነቅሃለች በሙሉ ስለምታወጣው አልፈልግም ማለች። እና ይሄ ሁሉ ነገር ከፈለጋችሁ ግን ከሜሊግ አለ ሜሊ ከመጀመሪያ ጀምራ እስከ ጫፍ ተቃለች። መጨረሻ ላይ ለምን ጠፋች ለራሱ በጣም ይገርም እናትዮ እንዳሰራራቻ በጣም የታወቀ ነው። እናት ለልጇን የምታደርገው ነገር ነው ገባቻ፣ አቃለው ግን ይህ ያክል አይደለም። ለልጆቻቸው ይጨነቃሉ እናቶች፣ አይ ነው። ግን እንደዚህ ያለ ነገር አይቼ አላቅም። ይሄ ስለመረረኝ እያወራለሁ። እናቴ እናቴ ተሰድባለች። እናቴ የተሰደበችው ለራሱ እናትየው በሰበሰበቻቸው ግሩፕ ነው። ሌላ ማንም አልሰደባትም። ኢቨን ኢቨን እናቴ ማርያምን አንድ ቀን በጣም ኃይለኛ ጠብ ተደርሶ ደርሰው አዲስ አበባ ላይ ማለት ነው ወደ እኔ ላካት ያለች። ማርያምን ምንም ነገር ሳታደርጋት፣ እኔ ትኬት ልቁረጥላት፣ ወደ እኔ ላካት፣ እኛ ቤት ትቆያለች እስከፈለገችው ድረስ ያለች። ገባ እና እባካችሁ፣ ምንም ኦኬ፣ ማወቅ የምትፈልገውን ሶሻል ሚዲያ ማያስፈልግም። ይህ ቤተሰብ ችግር ነው፣ ለየራሳቸው መፍታት ይችላሉ። ኢቨን ኢቨን ኦኬ ፓስፖርቷም የለም ነጥቃታለች። ቀዳው ነው ያረር ነው ግን ጽኪ ፓስፖርት ይወጣል። እና በቤተሰብ ማህል የግድ ነው ግጭት ይፈጠራል። እና ነገም ይታረቃሉ። እና ጆከረን የሚል ሌላውን ሌላውን ሳታወራ ከፈልክ የውስጥ ውስጡን ማወቅ ከፈልክ በሶሻል ሚዲያ ሳይሆን እናትህን በውስጥ አግኛ፣ ዲዝን በውስጥ አግኛ። ለሁለት ማገናኝተህ ችግሩን ንገሩን በላቸው። ከዚያኔ ጊዜ ይገባል። ኦኬ እና ሀበሻ ያለ ደግሞ ሰው ሲሞት ብቻ አይደለም፣ ጀስትስ ፎር ከሌ ከሌ አትብል በህይወት እያለም ከጎን ለመቆሞክር። እኔ አንተ የምትለው ነገር እኔ በጣም ገብቶኛል፣ ግን እኔ እናት በዚህ ልክ በጣም ግፍ እንደደረሰባት እኔ የሆነ ጊዜ ላይ እንዲሁም በጎናትና ቁጭ ብላ ከሷ ጋር አያጅቦ ገብቶ ሲያሳስቃቸው ምናምን፣ ኢትዮጵያ ኢንተርቪው ስትደረግ ይህን ሁሉ ነገር አይተናል። እናት በዚህ ልክ የምትገፋትና በጣም የምትበድላት ከሆነ እኮ አይደለም ሚዲያ ላይ መንጣት ቀርቶ መሳቅም መጫወትም። በጣም ከልጅቷ ደስተኛ ህይወት ነው በጣም የምትኖረው። ምናልባት ጆከር ከእሱ ጋር ባለው ሪሌሽንሽፕ እንዳይሆን እኮንም እየጠየኩ ያለሁት ያንን ነገር እናት አሁን ጉች ኔ የሆነ ቆይ ልጨርስ አንተም ተናግረሃል ሚዩት አድርገን አዳምጠናል። አንተ ጋር ባለው ነገር እናት ሀያ ዓመት ሙሉ እኔ ለልጄ ብዬ ነው ይሄ ስነ ኢትዮጵያዊ ስትላት ተላት አው እኔ ለልጄ ብዬ ነው ትዳሬን ሀያ አመት ሙሉ ለሷ ብዬ ትዳሬ አርጌ እሷን ይዤ ነው ያሳደግኩት፣ አለቻት አይደለ እናቲቱ። ስለዚህ እኔ እናቱና እናቱና ምንም ለልጇ ከማህፀኑ ያወጣቸው አንተ በምትለው እቺ ልጅ አሁን አስራ እንደዛ ከሆነ ወደ ሚዲያም እንድትመጣ አይፈቅድላትም ማለት ነው። እንደዛ ከሆነ ሚዲያ ያመታ እንድታወራ። ሁለተኛ ዘረኝነት ላልከው ነገር ወዳ ወዳችሁ ፈቅዳችሁ ልጅቱ እናንተ ናችሁ እንጂ ተገናኛ እናቲቱ ምናልባት ላትፈልግ ትችላለች። ካልፈለገ መብቷ ነው እናቲቱ። እናቲቱ ማሳመን ባለብህ ነገር ማሳመን ነው እንጂ በዚህ ልክ ደግሞ አንተም ስህተት እየሰራህ ነው። ይሄ ትክክለኛ መረጃ ከሌለ እናት ላይ እንደዚህ አይነት ፍርድ መስጠት በጣም ከባድ ነው። እናቲቱ ብዙ ነገር ሁና ነው ያሳደገቻት። በዚህ ልክ ራሱ መነገር ማለት በጣም ይሄን ማስቆም ያለባት ስለ እናቴ ማንም አያውቅም። እናቴ እናቴ ናት። አንተም ቀሪ ነህ፣ ግን እናቴን በማሳምንበት